ተስማምተው አምተውኝ ሲጣሉ ነገሩኝ። ግሩፕ ከፍታችሁ ለምታማት ልጆች ነው ይህንን ሪፖስት ያደረገችው ሀይሚ ለእናንተ ነው። ኢሞ ግሩፕ ከፍታችሁ፣ ዋትሳፕ እንዲሁም ቲክቶክ እየከፈታችሁ እሷን ለመጣል የምትጋጋጡ ለመጣል የምትጥሩ ሰዎች ራሳቸው ትገቡበታላችሁ፣ የቁፈራችሁበትን ጉድጓድ። የእናንተ ሰብስክራይብ አፍንጫ ይውጣ። ሰብስክራይብም እያነሳችሁ ነው አሉ ደግሞ እኔ ትላንትና በቃ ሁለት መቶ ሺህ ትገባለች ብዬ ሰፍ ብዬ ስጠብቅ የለችም። ገና ዘጠኛ አልጠፋለች ለካ እያነሳችሁ ነው። አሬ ዛሬውማ የተለየ ነው። ኢሞ ሁሉ ከፍተዋል አሉ ጋይስ፣ ኢሞ ሁሉ ከፍተው ሀይሚን እግዚኦ፣ ቡና ቁርስ አርገዋታል አሉ። በቃ ቡና ቁርስ፣ ቡና ቁርስ አርገዋታል። እኔ የሚገርመኝ እናንተ የሰው ስጋ እንደዚህ ይጣፍጣል እንዴ? የሰው ስጋ እንደዚህ ይጥማል እንዴ? ምንድነው እንደዚህ ብጭቅጭቅጭቅ አርጋችሁ ልትበሏት የደረሳችሁት? ያረቢ፣ ያረቢ፣ ያረቢ፣ ያረቢ፣ ያረቢ። አረ ምን ተሻላችሁ? አረ ምን ይሻላችሁ? ቆይ፣ ቆይ፣ ቆይ፣ ቆይ፣ ቆይ፣ ቆይ፣ ቆይ፣ ቆይ። አንድ ጊዜ እናንተ ደግሞ ሶሲና ሀይሚን ማወዳደር ወይም ደግሞ ኮምፒውተር ማድረግ ጀመራችሁ። እንዴት እንዴት ተደርጎ ቤት ቤት ቤት ቤት ሄዱ ይውላችሁ። ቤተሰብ አንዳንድ ነገር ልብ ብላችሁ አዳምጡ። እኛ ዳኒ ከሀይሚ ጋር አይሄድም ወይም ደግሞ ሀይሚ ከሶሴ ጋር አትወዳደርም የምንልበት በምክንያት ነው እንጂ ሰው በሰውነቱ አጣጥለን ወይም ደግሞ ንቀን ወይም ደግሞ የፈጣሪን ፍጡር ዝቅ አድርገን አይደለም። ሁላችንም የፈጣሪ ፍጡር ነን፣ ሁላችንም ስለዚህ፣ የሰው ልጅ በሙሉ በሰውነቱ ይከበራል። ሰው እንደመሆኑ መጠን የፈጣሪ ፍጡር እናከብራለን። ለምን መሰራችሁ እንደዚህ ያልኩበት ምክንያት አንዳንድ ልጆች ዳኒን የምታጣጥሉ ሁሉም የፈጣሪ ፍጡር ነው ምናምን ብሎ የጻፈች ስላለች ነው። ምናልባት የእኔ አነጋገር ላይ ገባሽ ይችላል እና እኔ ዳኒን ለምን ወይም ደግሞ ዳኒን ለማጣጣል ወይም ደግሞ ዳኒ ሰው በመሆኑ ንቄው፣ ወይ በመልኩ በፊዚካሉ፣ ወይ ደግሞ ባቆ በሌላ በሌላ ነገር ዳኒን ዝቅ ለማድረግ ፈልጌ አይደለም። ዳኒን በዚህ አይደለም እኛ ዝቅ ያደረግነው፣ ልታውቁት ይገባል። ሶሲንም ደግሞ ሰው በመሆኑ አይደለም የተናቀችው። በሰር የሰው ልጅ የሚከበረው የሚያስከብረው እራሱ ነው ከሚያደርገው ነገር ከሚሰራው ስራ ከሚያደርጋቸው አክቶች ነው የሚከበረው ዳኒ ደግሞ እስካሁን የሚያስከብር ስራ አልሰራም። የሰው ሚስት ባልና ሚስት ወይ ደግሞ የሰው ፍቅረኛ ሙሽ ማጣላት፣ ማለያየት የሊያስከብር ሊያስከብር አይችልም። እኛ በሰውነቱ አይደለም የናቅ ነው በስራው ነው። ንቀት ደግሞ አይደለም። እሺ፣ እህቴ ልትበረጁ የሚገባው ነገር የሰው ልጅ ስራው ነው የሚያስከብረው የሚያስነቀው እንጂ ሰው በመሆኑ አይደለም። ስለዚህ እሱ እያጣላ የሱ ከብሩኬ ቀምቶ የኔ ምን እንደው ግልጽ ነው። ዳኒ ያደረገው ነገር አሁን ግልጽ አልሆነልንም ልትሉ ነው። አክቱ ከሀይሚ ፍቅር እንደያዘው አይደለም አክት የሚያደርገው። እስኪ ንገሩኝ፣ እስኪ ንገሩኝ። አይደለም አክት የሚያደርገው። ስለዚህ የብሩኬ እንደሆነች እያወቀ ከብሩኬ ጋር አጣልቶ ለምን ለራሱ ሊያረግ ፈለገ በሚለው ነው። እኛ ዳኒ የጠላ ነው የተጣላ ነውም አንዳንድ ነገርም የተናገረ ነው እንጂ እሱ በሰውነቱ አይደለም። ስለዚህ አስተሳሳባችሁን አስተካክሉ፣ አመለካከታችሁን አስተካክሉ። የሰው ልጅ ሰው ነው፣ በመሆኑ ሁሉም አንድ ነው። የፈጣሪ ፍጡር ነው፣ ፍጡኛም በዚህ እናምናለን። እሺ ሶሲ ደግሞ ሀይሚ ጋር አደርስም የምንልበት ምክንያት አለ። አሁንም ሶሲና ሀይሚ በምንም ሊወዳደሩ አይችሉም። እና ደግሞ ከሶሲ ቀንታ ነው ቁምጣ ለብሳ የመጣችሁ የምትሉ ማለት ከትናንቱ ሲጀመር ማለት ነው። ሀይሚ ይሄን ቁምጣ ድሮ ድሮ ለብሰው አይቻለሁ። ሀይሚ በፊት በፊት ብዙ ጊዜ ቁምጣ ስለብስ አይጫጫጨር ልብስና ቁምጣ አሁን አይደለም በፊት ትለብስ ነበረ። ይህን ይሄን ቁምጣ በደንብ ነው የማውቀው፣ ከአሁን በፊት ትለብሰዋለች። ስለዚህ ሁለተኛ ነገር ደግሞ ሶሲ ኧረ እንደኔ ቂጧ ጥፍጥፍ እኮ ነው። ሀይሚ እኮ ሞዴል ናት። እናንተ ሶሲ እኮ የሰውነት ቅርጽ የላትም፣ ቀጭን ስለሆነች ነው እንጂ እንዲህ ቂጧ እንደኔ ጥፍጥፍ ነው። ሶሲ ለምን ይዋሻል? ጥፍጥፍ ነው ቂጧ። ሀይሚ ደግሞ ቁምጣ ብትለብስ ያመርባታል፣ ምክንያቱም አቋሟ የተስተካከለ ነው። ሁለተኛ ነገር ደግሞ ሀይሚ ቁምጣ ብትለብስ፣ ሰፋ ያለ ቁምጣ ሰውነቷን የማያስገምት ነው እንደሷ የተጣበቀ ቁምጣ አልለበሰችም። ሁለተኛ ነገር ደግሞ እንዴት እንዴት አድርጋችሁ ነው? ሀይሚ እኮ በተፈጥሮ ቆንጆ ናት። ማለት እንደው ዝም ብላ እንደው የሴቶች ስንባል ያምረናል አይደል? አንዳንድ ነገር እኮ መቀጣጠር ያምረናል። ሰው ሲያረጋ ይተን። እሱንም አንዳንድ ጊዜ እንደዚህ ዊግ ምናምን ቁጥርጥር ስተሰራ ወይም ደግሞ አንዳንድ ጊዜ ስፌት፣ የሆነ ጊዜ ላይ አንድ ጊዜ ነው ስፌት ተሰፍታ ያየዋት እነዛ ታደርጋለች እንጂ በጸጉሯ እኮ ከሶሴ እጥፍ ቆንጆ ናት። አይደል እንዴ? ይህን ስላችሁ ደግሞ በቁንጅና የሆነ በፈጣሪ ስራ እንትን እንዳትሉኝ። በፈጠራችሁ እንደዛ አይደለም፣ እናንተ ስላመጣችሁት ነው ነገሩን። ሶሲ ደግሞ አርቲፊሻል፣ ሁሉ ነገር አርቲፊሻል ነው፣ ፊቱ አርቲፊሻል ነው፣ ሁሉ ነገሩ አርቲፊሻል። ምንም ማድረግ አልችልም። በእኔም ላርጋችሁ፣ ጠልቻት አይደለም፣ እናንተ ካመጣችሁት ሀሳብ ነው ያልኩት። እንዴ ሀይሚ አንደኛ ተፈጥሯን የሳተች አይደለችም ከሚገርማችሁ ነገር ማለት ነው። በጣም በተፈጥሯ የሰጣት የሆነ ሁሉ ነገሯ ያላት ልጅ ናት ሀይሚ። ሶሲ ታስጠላለች እያልኩ አይደለም፣ ግን ደግሞ እሷ አርቴ ታበዛለች። ለምን እውነቱን አንነጋገርም? እውነቱን እንነጋገር። ሁለቱንም ደግሞ ፈጣሪን የፈጠራችሁ ሀይሚንም የሚፈጠራት አምላክ ነው፣ ሶሲንም የፈጠራት አምላክ ነው። በአምላክ ፍጥረት አይደለምኝ አሁን እያወዳደረን ያለነው ገባችሁ? በስራቸው ነው። ስለዚህ ከሀይሜ ጋር ደግሞ ረ ሶሲ አራዳ ልጅ ናት። ሶሲ አራዳ ልጅ ናት። አረ እባክሽ ታይ እንጂ ሀይሜ ፈራ ናታ። የምርሽን ነው የምርሽን ነው። ሁለተኛ ነገር ደግሞ አረ ደግሞ ሰሞኑን የያዙት ነገር ምንድን ነው? ወንድ ጋር አትሄድም ስትሉ፣ ስትኮሩባት፣ ስትፈነዱባት ወንድ ጋር ትሄድም ስትሉ ሴት ልጅ እንዴት ወንድ ጋር ትሄዳለች? እትትትትትትትትት እናንተ ሕዋን እኮ የተፈጠረችው የአዳምን ጎዶሎ ልትሞላ ነው። አዳም ጎዶሎ ስላለበት እኮ ነው ጎዶሎ እንትምላለህ ብሎ ፈጣሪ ሕዋንን የሰራት። ስለዚህ የብሩኬን ጎዶሎ ልትሞላ ነው እዛ ሄደችው። ጭራሽ ደግሞ በብሩኬ ሰበብ አድርገሽ የብሩኬን ስማታጥፊ። በብሩኬ ስም አትሄጂ። እንዴት ነው የማትሄደው? እኛ አይገርምሽም? እያንዳንድሽ ብሩኬ አንድ ነገር ስፒደርስበት ማንሽም ቪዲዮ ላይ ወጥተሽ ከማጨብጨብ ያለፈ አምስት ሳንቲም አዋጭብሽ አታወጭም። እኔ እውነቱን ልናገር እውነት እንምላችሁ አጠገቡ ያለችው እቅፉ ውስጥ ያለችው ሀይሚና ሀይሚ ብቻ ናት። ስለዚህ ለብሩኬ ልትቆረቆር የምትችለው እሷ እና እሷ ብቻ ናት። ስለዚህ ይህን ነገር ልታስተካከ አሁንም ደግሜ እነግራቸዋለሁ። ወንድ ቤት ለምን ትሄዳለች ላላችሁ ደግሞ ዋጋ ከፈለች፣ በቃ ደፈረች ለብሩኬ ስትል ደፈረች፣ የመጣውን ጣለች። በቃ ይሄ ስም እንደሚሰጣት መጥፎ ስም እንደሚሰጣት እንደምትሰደብ እንደምትረገር እችልኝ ጠንቅቃ ታቅ ነበር፣ እዛ ዳኒ ቤት ስትሄድ ማለት ነው። ግን እሳ ችግር የለም። እኔ ምንም ያደርጉኝ እኔ ምንም ያደርጉኝ ግን ደግሞ ብሩኬ የሆነ ነገር ሲሆን ማየት አልፈልግም ብላን ሄደች። ይሄ ክስ ሳይመጣ ይሄ ክስ ሳይመጣ ሀይሚ እዛ ቤት ተገኝታ ቢሆን እውነት ነው የምላችሁ። ሀይሚን ለመናገር እኔ ነበርኩ የምጀምረው ነገሩን እኔ ነበርኩ ነገር የምጀምረው። ግን አንዳንዴ ደግሞ ቆም ብላችሁ ስታዩ ምክንያት አላት የሄደችበት ብሎ ማሰብ ይመጣል። ገባች በደፈ ነው ሳይሆን ቆም ብሎ ማሰብ ነው፣ ያን ክስ ልታስቆም የሄደችው። ውዶቼ ተረዷት፣ ሀይሜ ተዉ፣ ተረዷት፣ ተዉ። እነሱን ክፉ ቃል አንናገር፣ ተዉ። ለምን መሰላችሁ? እነሱ ነገ አንድ ናቸው። ሀይሜን ብሩኬ ሲሰደብ ደስ አይላትም። ብሩኬ ደግሞ ሀይሚ ስትሰደብ ደስ አይለውም። ስለዚህ ሀይሚ ሄደችበት እዛ ቤት ምክንያት እኔ ስህተቷን ቁጭ አድርጌ ተናግሬያለሁ። ግን ደግሞ እኔም በሷ ቦታ ብሆን የማደርገው ነው። የፈለገ ከባሌ ጋር ብጨቃጨቅ፣ የፈለገ ስለ እኔ አገባሽ ቢለኝ ባሌ እኔ እንደሚያገባኝ ስለማቅ፣ ሄጄ የእሱን ጉዳይ እኔ ማስቆም መቻል አለብኝ።